ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ እንቀጥል። እሺ ያው የተለያዩ ጉዳዮች አሉ። ትልቁ በዚህ ሰዓት ላይ የመነጋገሪያ ርዕሰ ጉዳይ የሆነው የእንግሊዝ ፕሪሚየር ሊግን በተመለከተ የሳምንቱ መጨረሻ ጨዋታዎች አሁንም መነጋገሪያ መሆናቸው አልቀረም። ብዙ ሀሳቦች እየተሰጡበት ነው። አንደኛ በትክክል የዋንጫ ተፎካካሪ ማን ነው የሚለው ላይ ባለፈውም እኛ ሀሳቦችን አንስተናል። ሁለተኛ ደግሞ ሊቨርፑልስ ከዚህ በኋላ የዋንጫ ፉክክሩ ላይ ቦታ ልንሰጠው ይገባል ወይ የሚለው ላይም የተለያዩ ሀሳቦች እየተነሱ ነው። ስለዚህ ዛ ላይ አንዳንድ ነገሮችን ለማንሳት እንሞክራለን። ከዛ በላይ ግን የአርንስሎትን ጉዳይ ጥያቄ ውስጥ እያከተቱ የሚገኙ ብዙ ሰዎች አሉ። አርንስሎት በቃ የአሰልጣኝነት ጉዳያቸውን ወይም የአሰልጣኝነት ችሎታቸውን በተመለከተ እየተጠራጠር ነው። ባለፈው የውድድር ዓመት ላይ ያሳዩት ነገርን የእሳቸውን የግል የአሰልጣኝነት ብቃትና እንደዚሁም ደግሞ ሂደቱን በተመለከተ ብዙ የሚያሳየን ነገር አልነበረም። የየርገን ክሎፕን ቡድን ነው ያሳዩን። በዛም ደግሞ ተደንቀዋል። እውነት ለመናገር ከራሳቸውም ሀሳብ ጋር በተወሰነ መንገድ ለማዋሀድ ሞክረው ነበረ። ግን በዚህኛው የውድድር ዓመት እየታየ ያለው ነገር እያስወቀሳቸው ነው። አንደኛ ከዝውውር ጋርም በተያያዘ ስተት ተሰርቷል የሚሉ ብዙ ሀሳቦች አሉ። በቀደሙት ፕሮግራሞቻችን ላይ ያነሳነው ነው። ሁለተኛው ደግሞ የራሳቸውን ቡድን ስለሆነ አሁን እየተመለከትን ያለ ነው። ያንን በመዋቀርና በመስራት ረገድ የእሳቸው የአሰልጣኝነት ችሎታ በጣም ጥያቄ ውስጥ እንዲወድቅ አድርጎታል ተሙናል አሁን ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ሶስት ለዜሮ በሆነ ውጤት መሸነፋቸው ብቻ አይደለም። ይህንን ርዕሰ ጉዳይ እንዲነሳ ያደረገው ሊቨርፑል አድማጮችን በደንብ አስተውለውታል ብዬ የምናገረው የውድድር ዓመቱ ሲጀመር ጨዋታዎችን በተከታታይ ያሸንፈዋል፣ ግን ከጥያቄ ጋራ ነበር ያሸነፈው። ግን ደግሞ ከዛ በኋላ እየተሸነፈ ነው ጥሩ ውጤት የማይባሉ ነገሮችንም እያስመዘገበ ነው። እንደገና ባሸነፈባቸው ጨዋታዎች ለምሳሌ በአስቶን ቪላ እንደዚሁም ደግሞ ሪያል ማድሪድን ባሸነፈበትም ጨዋታ የተሻሻለውን ሊቨርፑል እንመልከት እንጂ፣ ግን ጥያቄዎቻችን የተመለሱበት አይደለም ብሎ ሀሳቦችን ማንሳት የሚቻል ይመስለኛል። አንደኛው ይሄ ነው። ስለዚህ ሊቨርፑል አሁን የዋንጫ ተፎካካሪነቱን በተመለከተ እያደገ የመጣ ቡድን ቢሆን ኖሮ እዛ ላይ የተወሰነ ቦታ ልንሰጠው እንችላለን። ከዛ ይልቅ ግን በጣም እያሽቆለቆለን የመጣው ስለዚህ የዋንጫ ተፎካካሪነት ቦታ ላይ ስሙን ለመጥራት እንቸገራለን የሚል አንድ ሀሳብ የተነሳበት ነው። ይሄ ብዙ ሊያነጋግር የሚችል ይመስለኛል። እኔም ሳስበው ይሄ አንድ መታየት ያለበት ነው። ሁለተኛም የሊቨርፑል ተጫዋቾች ሜንታሊቲ ላይ ድካም በጣም ይታያል ተብሎ እንደገና ሀሳብ ይሰጥ ነበር። ፊዚካሊም ፊት አይደሉም ተብሎ ነው አሁን የተገለጸው። እንደውም ከማንቸስተር ሲቲ ጨዋታ በኋላ የትንታኔ ባለሙያዎች እነ ጃሚ ካራገር፣ ጋሪ ኔቭል፣ ሮይኪን እነዚህ እነዚህ አንድ ላይ ተስማምተው የተናገሩት ነገር ምንድን ነው? የሊቨርፑል ተጫዋቾች ፊዚካሊ በጣም ተዳክመዋል። እና እዚህ ላይ ደግሞ እንደገና መስራት ያስፈልጋል። በቃ ድካም የሚታይባቸው ተጫዋቾች ሆነዋል የሚለው አንድ የሚነሳ ነገር ነው። እና ከአእምሯቸውም ጋር በተያያዘ የሚነሱ ጥያቄዎች አሉ። ሁለተኛ፣ ሊቨርፑል አሁን ትላንት በፕሮግራማችን ላይ ካነሳ ነው አንድ አሪፉ ነገር ፔፕ ጋርዲዮላ ላይ ተናገረው ይመስለኛለን፣ የእንግሊዝ ፕሪምየር ሊግ ዋንጫን ለማንሳት በየጊዜው እድገት እያሳየ የሚሄድ ቡድን ነው የበለጠ እድል ያለው ብሎ ተናግሮ ነበር። ከውድድር ዓመቱ መጀመሪያ ላይ ከሚታየው ብቃት በላይ በየጨዋታዎቹ ላይ እድገት እያሳየ የሚሄድ ቡድን ትልቅ እድል አለው ብሎ ተናግሯልና ይህንን አምጥተን ሊቨርፑልን በተመለከተ ሐሳብ ስንሰጥበት ሊቨርፑል ከማደግ ይልቅ በጣም ወደታች ወደታች ወደታች እያለ እየመጣ ስለሆነ የዋንጫ ፉክክሩ ላይ ቦታ ልንሰጥ አይገባም የሚልም ሀሳብ አብሮ ስለተነሳ እዚህ ላይ ትንሽ ብንነጋገር አሪፍ ይሆናል ብዬ የእንግሊዝ ፕሪሚየር ሊግንም ሆነ ሌላውን የውድድር አይነት ለማሸነፍ በመሰረታዊነት መሟላት ያለባቸው ሶስት ነገሮች ናቸው ለሁሉም ክለቦች። አንድ ራስሽ ጥሩ መሆን አለብሽ። ሁለት ተፎካካሪዎችሽን ከግምት ውስጥ ያስገባ ነገር ሊኖርሽ ይገባል። የተፎካካሪዎችሽ የሚገኙበት አቅም ወሳኝ ነው። ሶስተኛው እያሸነፍሽ እንኳን ባይሆን እያደግሽ ነው ወይ? እያላሸነፉ ማደግ የሚባል ነገር አለ። አታሸንፍ ይሆናል ግን እድገትሽ ይታያል። ከማሸነፍ በቀር ምንም አይወጣለትም የምትባይ ነሽ ወይ? ይሄ ማለ ምን ማለት ነው? በሌላ አነጋገር ሱነር ኦር ሌተር ያ ቡድን ማሸነፍ መጀመሩ አይቀርም፣ ራይት ትራክ ላይ ነው ያለው ነው። ስለዚህ አሁን ሊቨርፑልን ከእንግሊዝ ፕሪሚየር ሊግ ዋንጫ ፉክክር ውጭ እና አድርገው ወይንስ ሊቨርፑል በእንግሊዝ ፕሪምየር ሊግ ዋንጫ በማንሳት ፉክክር ውስጥ አለበትን ብለው የሚለውን ነገር ስናነሳ ሊቨርፑልን የለበትም ወደሚለው ነው የምቀርበው። ነገር ግን አይሻሻልም ማለት ግን አይደለም። መሻሻል ከጀመረ አሶፍ ከኢንተርናሽናል ብሬኩ መመለስ በኋላ መሻሻል የሚጀምር ከሆነ በቂ ጊዜ አለ ለመሻሻል፣ ነገሮችን ለማስተካከል ማንቸስተር ሲቲን እና አርሰናልን ካሽ ለማድረግ እነሱን ለመያዝ እነሱ ላይ ለመድረስ በቂ ጊዜ አለ። ግን አሁን መጀመሪያ ላይ ያልኩት ሶስት ነገሮች ሶስቱ የጎደሉበት ማለት ሊቨርፑል ነው ለእኔ። ሶስቱ የመጀመሪያው ራሱ ጥሩ አይደለም። የእንግሊዝ ፕሪሚየር ሊግንም ሆነ ሌሎች ውድድሮችን ለማሸነፍ የራስ ጥሩነት ምንም ለድርድር የሚቀርብ አይደለ። ጥሩ ካልሆንሽ ልታሸንፍ ስለማትች። ሊቨርፑል በዚህ የ2025/26 የውድድር ዓመት ላይ ጥሩ ነው ወይ ብለሽ ብትጠይቅኝ የመጀመሪያዎቹን አምስት ጨዋታዎች ከማሸነፍ በላይ መልካም ነገር ያለ አይመስልም፣ አደል ነገር ግን አምስቱን ጨዋታዎች በመደዳው እያሸነፈ ከአምስት ጨዋታ ሊገኝ የሚገባውን አስራ አምስት ነጥብ በሙሉ እያገኘ ጭምር የምንጠራጠረው ማለት ሊቨርፑልን ነበር። ሊቨርፑል እያሸነፈ ነው እንጂ አያምርም። ሊቨርፑል እያሸነፈ ነው ግን ያሰጋል፣ ነበር አስተያየታችን የነበረው። ከዛ ደግሞ በመደዳው ተሸነፈ። ሊቨርፑል አስራ አንድ የፕሪሚየር ሊግ የውድድር ዓመቱን ጨዋታ አድርጎ ስድስቱን አሸንፎ በአምስቱ ተሸንፏል። ይሄ ማማር አይደለም፣ ይሄ በጉብዝና አይደለም፣ ድሉም አያስመካም። ስለዚህ የመጀመሪያው ነገር ትልቁ እና መሰረታዊው ነገር አርሰናል ምንም ይሁን ጥንካሬው ማንቸስተር ሲቲ ምንም ይሁን ጥንካሬው ራስሽ ጠንካራ ነሽ ወይ የሚለውን ጥያቄ ይዘን ሊቨርፑል በእርግጥ ጠንካራ ነው ወይ በዘንድሮ የውድድር ዓመት ያልን እንደሆነ በመልስ እንስማማለን፣ አደለም ብለን አይደለም፣ ስላልሆነ እዚህ ላይ ነው እንግዲህ እያመጣሽ ስጋ የምትለጣጥፊው ስጋ የምትለጣጥፊው ማለት ያውም አራት መቶ ሃምሳ ሚሊዮን ፓውንድ አውጥቶ ይህ ልጠፋ ነው ጥሩ ከመሆን ካለመሆን በኋላ የሚመጣ ያውም እያልሽ የምትጨምሪያቸው ነገሮች አሉ። ያውም አምናሻም ቢሆነው ነው ሊጉን ከለመዱ በኋላ የአምናስ ቢሆን እንዲህ ቢበላሽ እንግዳነት ያመጣው መበላሸት ነው እላለሁ። ነገር ግን አምና የፕሪሚየር ሊጉን ዋንጫ አሸንፈው በፕሪሚየር ሊጉ ውጤታማ ለመሆን ምን እንደሚያስፈልግ ፕራክቲካሊ አይተውት ከዛ ደግሞ ከዚህ በፊት በፕሪሚየር ሊጉ ታሪክ ማንም በአንድ የዝውውር መስኮት በዚህ መጠን ታግዞ አያውቅም በምንለው ልክ ታግዘው እያየን እያልሽ ወደ የሚያበሰውን ነገር እየጨማመርሽ ልታወሪ ትችያለሽ። ግን መሰረታዊው እውነት ግን ሊቨርፑል ጥሩ አይደለም። ይሄ አንደኛው የሚጎለው ነገር ነው። ሁለተኛው መስፈርት ዋንጫን ለማሸነፍ የሚረዳው ተፎካካሪዎችሽ እንዴት ናቸው የሚለው ጥያቄ ነው። ተፎካካሪዎቹ ባይናው ሊቨርፑልን ዋንጫ ከማንሳት አንጻር ስናስበው አርሰናልን ይበልጥ ይሆን ከማንቸስተር ሲቲ መሻል ይችል ይሆን የሚል ጥያቄ ነው አይደለም የምናነሳው። እንደነዚህ ያሉ ጥያቄዎችን ስናነሳ ስለ አርሰናል የምናወራው ስለ አርሰናል ብቃት ምንና ምን ነው የምናነጻጽረው። አርሰናል ሌላ ሌቨል ላይ ነው ያለው፣ ሊቨርፑል ደግሞ የማይገባውና ያልተጠበቀ ቦታ ላይ ነው ያለው። ስለዚህ ዜሪዝ የ ሂውጅ ዲፍረንስ በአርሰናልና በሊቨርፑል መካከል በዘንድሮ የውድድር ዓመት በመጀመሪያዎቹ 11 ጨዋታዎች አርሰናል ጠንካራ ቡድን ነው። አርሰናል ትክክለኛ የሻምፒዮንነት መልክ አለው ብለሽ አፍሽን ሞልተሽ ልትናገር ትችላለች። ያንን ሀሳብ ከግምት ውስጥ አስገብተው ነው እያንዳንዱን ጨዋታ እየተጫወቱ ያሉት። እንቅስቃሴያቸው ያንን ያመለክታል። የሜዳ ላይ ጉብዝናቸው ያንን ያመለክታል። ውጤታቸው ይህንን ያመለክታል። አርሰናል ያላደረገው ነገር እኮ የለም ሳምሪ ዘንድሮ አይደ ነው። የሚገባውን ዋጋ የሚገባውን ክብር ሰተነዋል ወይ አልሰጠነውም ወይ ሌላ ጥያቄ ሆኖ፣ አርሰናል ሌላ ሌቨል ላይ ነው ያለው። ስለዚህ ይሄ ሊቨርፑል ይሄንን አርሰናል ሊያሰጋው አይችልም። እውነት ነው፣ ለምን እንነጋገር፣ ሊያሰጋው አይችልም። ይሄ ሊቨርፑል የአርሰናል ስጋት ሊሆን አይችልም። አሁን ሁለቱን ነገሮች ነው እያነሳ ያሉት። ራሱ ጥሩ አይደለም። አርሰናል በጣም ጥሩ ነው። ራሱ ጥሩ አይደለም። ማንቸስተር ሲቲ ደግሞ እየተሻሻለ እየተሻሻለ እየተሻሻለ መምጣቱን ያየነበትን የሶስት ለዜሮ ድል በሊቨርፑል ላይ አስመዝግቧል። ስለዚህ በሊቨርፑልና ከሊቨርፑል ጋር ዋንጫ ለማንሳት ይፎካከራሉ ተብለው የሚጠበቁ ከውድድር ዓመቱ መጀመር አስቀድሞ የሰፋውን ግምት ለሊቨርፑል የሰጠ ቢሆንም ብዙ የዓለም የእግር ኳስ ወዳጅ ሊቨርፑል ግን አሁን ከጠቀስናቸው ክለቦች በጣም በጣም ወደ ኋላ እየቀረ ነው ያለው። ኦኬ ጊዜያዊ መበለጥ ጊዜያዊ ጥሩ አለመሆን ነው ደግሞ እንዳንል፣ ሶስተኛው መስፈርትም ላይ አሁንም ለእኔ ሊቨርፑል ፌል ያደረጋል። እየተሸነፈ ነው አምስት ጨዋታ። ኦኬ ግን ፕሮግረሲቭ ነው፣ እድገት አለው፣ ከጌም ጌም፣ በሽንፈት ውስጥም ቢሆን መሻሻል፣ ማደግ፣ መጨመር፣ የበለጠ እየጠነከሩ መምጣት እንደዚህ እንደዚህ ያሉ ነገሮችን እያየ ሆነው እየተሸነፈ ያለው ስ ነው ነው አይደለም። ይሄ ሁሉ በሌለበት ሊቨርፑልን በግድ ስቤ ዋንጫ ፉክክር ውስጥ አለበት ኤኒቲንግ ሀፕል ሊያደርግ ይችላል። ሀያ ሰባት ጨዋታ እኮ በጣም ብዙ ነው። ምናም እያልኩ ላወራ አልችልም። ያላየሁትን ሀያ ሰባት ጨዋታ ሳይሆን የማምነው ያየሁትን አስራ አንድ ጨዋታ ነው። ሀያ ሰባት ጨዋታ ላይ ነገር ሊቀየር ይችላል። ኦፍኮርስ ሊቀየር ይችላል። ሲቀየር ደግሞ መቀየሩን አልናገርም። እንደ እኔ አሁን ትንቢት ለምናገረው የምናገረው ያየሁትን ያየነው ነገር ይሄ ነው። ይሄ እውነት ነው። በቃ ሊቨርፑል አሁን ለአርሰናል ስጋት አይደለ። መላቀጡ ጠፍቶበታል። ምን ማድረግ እንዳለባቸው አላወቁም። እንኳን ሌላው የእግር ኳስ ተመልካች ይቅርና አርነ ስሎትም በደንብ አንደስታ እንዲያረገው አልመሰለኝ። ችግሩ ዛስ ምን እያለ ነው ያለው አርነ ስሎት፣ ማንኛውንም ነገር አርግ፣ ያሏችሁኝን አረጋለሁ እኮ ነው የሚለው። እንደዚህ ይባላል። አሪፍ ነው ለሀሳብ አዳዲስ ነገሮችን ለመሞከር ችግሩን ሊያስቆምልኝ ይችላል ያለውን ነገር በሙሉ ለመነካካት መፈለግ አሪፍ ነገር ነው፣ ግን ደግሞ በትክክል ችግሩን ለመለየት መቸገርንም ግን ያሳያል። አንዴ በራስ መንገድ ለመሄድ፣ አንዴ ወደ የርገን ክሎፕ እንደገና መመለስ፣ አንዴ የሆነ ነገር ማድረግ፣ ኦኬ፣ ምንድን ነው እየሆነ ያለው ነው የምትየው ስለዚህ እንኳን ለሳምራዊ ጣመ እንኳን ለአበበ ግደ ይቅርና ለራሳቸው ለሊቨርፑል ሰዎችም ቢሆን ታይትል ሬሱ ኦቨር ነው ብለው እየተናገሩ እኮ ነው ያሉት። ይሄንን ለማለት እነዚህ ነገሮች ከግምት ውስጥ ገብተው ያሉን የሚመስለኝ እኔ ሳሚ፣ የራስ ጥሩ አለመሆን፣ የእነ አርሰናል በጣም ጥሩ መሆን፣ የእነ ሲቲ በጣም ጥሩ መሆን እንደገና ደግሞ እድገት ያለው ፐርፎርማንስ አደለም፣ ሊቨርፑል ቤት እያየን ያለ ነው። እነዚህ ይዳመሩና ኖ ሊቨርፑል ገና ነው ይሄኛው የውድድር አመት ብለሽ እንድትናገር የሚያደርግ ነው። ማንም አሁን ሊቨርፑልን የሚሰጋበት ያለ አይመስለኝም ለማለት ነው። የመጀመሪያው የመጀመሪያው ነጥብ ግን እዚሁ ላይ መጨመር ያለባቸው ከዚህ በኋላ የሊቨርፑል ሻምፒዮንነት በራሱ በሊቨርፑል ስለማይወሰን አርሰናል መዝረክረክ አለበት ሊቨርፑል ዋንጫ እንዲበላ። ከሁን በኋላ ግን የአርሰናል መዝረክረክም አይበቃም። ተመካክረው ከሲቲ ጋር አብረው መዝረክረክ አለባቸው። ኢምፖሲብል እኮ ነው፣ በቃ ምን ያህል ከባድ እንደሆነ ከዛ እንደገና ሌሎቹም በሙሉ ሊያቅታቸው ይገባል። ምክንያቱም አሁን ከሊቨርፑል በላይ ያሉ በደረጃ ሰንጠረዡ ላይ ያሉ ክለቦች አሉ። እነዚህ በደረጃ ሰንጠረዡ ሊቨርፑልን በልጠው የተቀመጡት ክለቦች በሙሉ አንድ ላይ እውነት ሊቨርፑልን ደስ እንዲለው ይዝረከረካሉ ወይ? አይመስለኝም። ምክንያቱም ሊቨርፑል አሁን በደረጃ ሰንጠረዡ ስምንተኛ ደረጃ ላይ እየተቀመጠ ነው። ሰባት ቡድኖች በጋራ ሊያቀታቸው ይገባል። አይሆንም እያልኩሽ አይደለም። አሁን በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት አይቀለበስም፣ መቀለበስ የማይችል ነው እያልኩኝ አደለም። እያልኩ ያለሁት ይህን ሊያደርገው ይችላል የሚል የመተማመንን ስሜት ሊፈጥር የሚችል ጉብዝና ሊቨርፑል ላይ እያየሁ አደለም። ሊደርስበት ይችላል እንዳልል አርሰናል ላይ መቀዛቀዝና መዳከምን እያየው አደለም። ተስፋ አስቆርጥም እንዳልል ማንቸስተር ሲቲ ሲበረግግ አደለም፣ ሲያድግ ነው ያየሁት። እንደውም በሶስተኛው መስፈርት ማደግ እየጨመሩ እየጨመሩ መምጣት ከመስከረም ይልቅ ጥቅምት፣ ከጥቅምት ይልቅ ዳር፣ ከዳር ይልቅ ታህሳስ ላይ የተሻሻሉ መምጣት ከሆነ መለኪያው ማንቸስተር ሲቲ ነው። ይህን ደግሞ የበለጠ የሚያሟላው አርሰናል ጠንካራ ነው፣ ጠንካራ ነው፣ ጠንካራ ነው። የአርሰናል መታረም ያለበት ነገር ምንድን ነው? ጎል ከሚፈጥሩት እድል በዛ ያለ ተጨመር ያለ የጎል ማግባት አቅም ላይ መገኘት አለባቸው ብዬ ነው ማምነው። አርቴታ ማረም ያለበት አንድ እዚህ አርሰናልን የሚያስበሉ ውሳኔዎቹን ማረም አለበት። የተጫዋች አቀያየር ውጤት ማስጠበቅ ብሎ የሚሄዳቸው ርቀቶች በሙሉ ዋጋ ሲያስከፍሉት እንጂ ሲጠቅሙት ስላላየው። ሁለት እንግዲህ አሁን እነ ካይ ሃቨርትስ እነ ጋብሪኤል ሄሱስ ምናምን ሲመለሱ የአርሰናል የጎል ሶርስ ሊሆኑለት የሚችሉ ከሆነ ባለፈው የውድድር ዓመት አስታውሽ እንደሆነ ጋብርኤል ሱስ ረጅም ተጎድቶ ወደ ሜዳ ከተመለሰ በኋላ ጎል በጎል ሆኖ ነበረ። እንደነዚህ ያሉ አልቆየም፣ ወዲያው ተጎዳ። ግን እንደነዚህ ያሉ የጎል ምንጮች ይፈልጋል አርሰናል። ስለዚህ ያንን ሲያደርግ የአርሰናል ሙሉነት ያን የበለጠ የበለጠ ጎልቶ የሚወጣ የአርሰናል አስፈሪነት ያን ጊዜ በጣም እጅግ በጣም የሚጨምር እንደሆነ ነው የሚሰማኝ። ነው የሳምሪ ሲቲ እያደገ ነው፣ ሲቲ ማቾ እያደረገ ነው። ሲቲ ቀመሩን በደንብ በደንብ በደንብ የሚያውቀው እንደሆነ ይሰማኛል። የቀመሩን በደንብ ያውቀዋል፣ ጋርዲዮላም ያውቁታል። ልጆቹም አብዛኞቹ የፕሪሚየር ሊጉን ዋንጫ ለማሸነፍ ምን እንደሚያስፈልግ በደንብ አድርገው የሚያውቁ ናቸው። ለዋንጫ ማሸነፍ እንግዶች አደሉም። እያ ደግሞ ኤክስፒሪየንስ አይረዳም ብዬ ልልሽ አልችልም። ደግሞ በማንቸስተር ሲቲ በኩል ትልቁ ያየነው ነገር ይበቃል የሚል ስሜት ያለ ይመስላል አደለ? ባለፈው የውድድር ዓመት ተቸግሯል ማንቸስተር ሲቲ ምንም ጥርጥር የለውም ግን ከችግራቸው ደግሞ ቶሎ ለመውጣት የወሰዷቸው እርምጃዎች ነበሩ ጥር ላይ ነው ብዙ ተጫዋቾችን ያስፈረመው ፔፕ ጋርዲዮላና ማንቸስተር ሲቲ ከዛ ጊዜ ጀምሮ እስከ ይሄኛው የውድድር አመት ጅማሮም ድረስ እንደገና ከተጀመረም በኋላ የሚያሳዩቸው እንቅስቃሴዎች የሜዳ ላይ ብቃቶች በቃ የባለፈውን የውድድር ዓመት ሁኔታ በፍጹም መድገም የለብንም የሚል ከፍተኛ የአእምሮ ዝግጅት እንዳለ ተጫዋቾቹ ላይ የሚያሳይ ነው። ማንቸስተር ሲቲ ላይ ከዚህ በፊት ስናነሳው የነበሩት ጉዳዮች ናቸው አሁንም የምናነሳው። በጣም እድገት እያሳየ ነው፣ ግን ደግሞ የማይሸነፍ ምናምን የምትለው አይነት ነገር አይደለም የሆነ ጊዜ ላይ የሆነ ጨዋታ ሊሸነፍ ይችላል፣ እንደ ሌሎቹ ክለቦች ሁሉ ባለፈው እንዳልነው ኖርማል ጉብዝና እንደሚባለው አሁን የሊቨርፑልም ጉብዝና የሆነ የሆኑ ጨዋታዎች ላይ መጥቷል። ሙሉ በሙሉ ፐርፌክት ነው ባንለውም እድገቱን እያየነው ነው ባንለውም ግን የሆኑ ጨዋታዎች ላይ ነገሮች ትንሽ የተስተካከሉ የተመለሱ ይመስል ነበር። ከዛ በኋላ ግን መልሶ እንደገና ወደ ኋላ የመመለስ ነገርም ደግሞ አብረን እያየንበት ነው። ምናልባት ለሊቨርፑል አንድ ጥሩ ነገር ብዬ የማስበው ነገር ከዚህ በኋላ በሚመጡት ጨዋታዎች ላይ ከተጠቀመበት፣ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን ስታየው ያለው የነጥብ መጠጋጋት በጣም የሚገርም ነው ሶስተኛ ደረጃ ላይ ባለው ቼልሲና በሊቨርፑል መካከል ያለው የነጥብ ልዩነት ሁለት ብቻ መሆኑ ነው። ቼልሲ ሀያ ነጥብ ነው ያለው። ሊቨርፑል ደግሞ አስራ ስምንት ነጥብ ነው ያለው። ስምንተኛ ደረጃ ላይ ነው የሚገኘው። በርንመዝም አስራ ስምንት ነጥብ ነው ያለው። ዘጠነኛ ደረጃ ላይ ነው የሚገኘው። እና ይሄ በአንድ ጨዋታ ብዙ ነገሮች ሊስተካከሉ የሚችሉበትን እድል ሊፈጥር ይችል ይሆናል። የነጥቡ መጠጋጋት በጣም ስብስብ ያለ ስለሆነ ግን ሊቨርፑል ያንን ተስፋ የሚሰጥ ነገር አሳይተዋል የሚለው ላይ ትልቅ ጥያቄ አለ። አሁን ነው ትልቁ መለኪያ መሆን ያለበት። በነጥብ ልዩነት አሁን በሚቀጥለው ከኢንተርናሽናል ብሬኩ መልስ ጨዋታውን አሸንፎ ሶስተኛ ደረጃ ላይ ጉብ ልታዩ ትችላለች። ሶስተኛ ነበር እኮ ከበቀደም ከጨዋታው በፊት ሶስተኛ ነበሩ። አስረኛው ሳምንት ጨዋታ ከተደረገ በኋላ አርሰናል አንደኛ ሲቲ ሁለተኛ እንደገና ደግሞ ሊቨርፑል ሶስተኛ ሆኖ ነበር። በኋላ ሰንደርላንድ ውጤት እንትን ሲል ምናምን ሪሸፍል ተደረገ እንጂ አሁን ትልቁ ጥያቄ በነጥብ መጠጋጋት በአንድ ጨዋታ የሚቀለበስ መሆን አለመሆን አይደለም። አንደኛ፣ ሶስተኛ ካሉት ክለቦች ጋር ባለው የነጥብ ርቀት ላይ ተመስርተን ስለ ዋንጫ ተፎካካሪነት ልናወራ አንችልም። የምናውራው አንደኛ ከሆነ አርሰናል በስንት ነጥብ ዝቅ ይላል የሚለው ነው። ግን ከምንም በላይ ነው፣ ከነጥብ ስሌቱ በላይ እንዲህ ያለውን የውጤት መቀልበስ ሊያመጣ በሚችል አቋምና ቁመና ላይ ነው ወያለው ነው። ካልሆነ ትርጉም የለውም አንደኝነትን መልሰሽ ብሰጩ በሰአታት ውስጥ መልሶ የሚሰጥሽ ነው የሚሆነው ማለት ነው። ደግሞ በብዙ ነገር አሁን ሊቨርፑል በመለኪያዎች ሲታይ ከባለፈው የውድድር ዓመት በብዙ ነገር ዲክላይን አድርጓል። አሁን ያሸነፋቸውን ጨዋታዎች ብቻ ትዩ ብለን ስንናገር የነበረው አንድም በዚህ ምክንያት ነው እና በብዙ መለኪያዎች አሁን የሚወጡ የቁጥር መረጃዎችንም ስታይ፣ ግራፎቹንም እንደዚህ እንደዚህ ስታይ ሊቨርፑል ካለፈው የውድድር ዓመት በጣም ዲክላይን ያደረገበት ጊዜ ነው። በእነዚህ በአስራ አንድ ጨዋታዎች ማለት ነው እና ይህንን በማየት አርን ስሎት ላይ የአሰልጣኝነት ብቃታቸው ላይ ጥያቄ ማንሳት የተጀመረ ሆኖ አይቼዋለሁ እኔ። ለምሳሌ ጨዋታን አንብበው ተጫዋች የሚቀይሩበት መንገድ እንደገና፣ በጣም እየተቸገረ ላለ ተጫዋች ረጅም ደቂቃ ሜዳ ላይ እንዲያሳልፍ የሚፈቅዱበትንም መንገድ ለምንድን ነው ጨዋታውን አንብበው የሆነ ነገር የማያደርጉት እኚህ ሰው የሚል ጥያቄ አንድ እየተነሳ አይቻለሁ ና እሳቸው ላይ ስላሸነፉ ከዚህ በፊት ከአሰልጣኝነት ብቃታቸው ጋር በተያያዘ አድናቆት ነው ሲሰጥ የነበረው። በጣም ፍሌክሲብሊቲያቸው ሲደነቅ ነበር የነበረው፣ ምክንያቱም ሪጅድ አይደሉም። በቃ ያላቸውን የራሳቸውን ሀሳብ ይዘው ከኤርገን ክሎፕ ጋር አጣጥመው ውጤታማ ሆነዋል፣ ነው አሁን ግን የራሳቸው ሀሳብ ሜዳ ላይ መተግበር ሲጀምር የእሳቸውን ነገር ጥያቄ እንድናነሳበት አድርጎናል የሚለው ላይ ትንሽ እንነጋገርና ወደ መልእክት መሄድ እንችላለን። አሰልጣኝ እኔ ምንድነው መሰለኝ ሳምሪ ከባድ ጊዜ ላይ ነው ያሉት ሰውየው አስቸጋሪ የመፈተን ወቅት ላይ ነው ያሉት፣ ጫና ውስጥ መሆናቸውን ምናምን ሙሉ በሙሉ እቀበላለሁም ፊልም አደርጋለሁ። ነገር ግን ደግሞ ይሄ ፈጥነው ከሚያጣፉ ሰዎች መካከል አይደለሁም እኔ፣ ገብቶሻል ስለዚህ፣ እኔ ማለት የምፈልገው አሁን ትንሽ ኖሬ ያቸው ነው አስተያየትም፣ ለመስጠት የእውነትን ምለ የሰውየውን ጉብዝና በአንዴ ኮስችን አላደረግም። ያለ ጉብዝና ያለፈው የውድድር ዓመትን ዋንጫ በመጀመሪያው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ማንም እኳ አላደረገው። የእርገን ክሎፕ ምን ያህል ዓመት እንደፈለገ አሁን በጉብዝና የሚነሳው ጋርዲዮላ የመጀመሪያ ውድድር ዓመት ላይ እንግሊዝ ፕሪሚየር ሊግን ዋንጫ አላሸነፈም። አርቴታ እስካሁንም አላሸነፈም። እነዚህ ጥሩ ጥሩ የምንላቸው የፕሪሚየር ሊጉ አሰልጣኞች አይደሉ በጉብዝና የምናነሳቸው? ስለዚህ የእርገን ክሎፕ ያልቻሉትን፣ ጋርዲዮላ ያልሆነለትን፣ አርቴታ እስካሁን ያላደረገውን ነገር አድርገዋል አርን ስሎት። ስለዚህ ይሄኛው በተለያየ ምክንያት እንደተበላሸ ይገባኛል አይዴንቲቲውንም ትንሽ አመሰቃቅለውታል ብዬ ነው የማስበው። ማንኛውም ሰው በሚሠራው ስራ በሚወስነው ውሳኔ እንዲህ ያለ ጣጣ ሊመጣበት ይችላል ብዬ ነው ማምነው። እኔ ግን ይሄንን ቶሎ መፍታት ካልተቻለ አሁን የተባለው የአቅም ጥያቄ ይነሳል። ቶሎ ፊክስ መደረግ ግን ያለበት ይመስለኛል። ፊክስ ያረጉታል አያረጉትም የሚለውን ነገር ከማየት በኋላ ይህንን ሀሳብ ብንሰጥ ነው ለእኔ የሚሻል የሚመስለኝ እንደኔ እንደኔ ከዛ ጥሩ ቃል አለ ይነሳቸው። ወደፊት እየተዘጋጀውበት ነው። አድማጮቻችን፣ ጥሩ ጊዜ ነበር አብረን ያሳለፍ ነው። መልካም ቀን ይሆነላችሁ። ኢትዮጵያ ለዘላለም ትኖር።